ቤት ራሱ አይልኩኝም እነሱ ራሱ የምር። እሱ ስለሚሄድ ነው ቤት ራሱ የሚፈቀድልኝ እንጂ አልሄድም ያለ ነው። ወሰን ነው ከወጣ ጨረቃዎች እንግዲህ ዛሬ የመጨረሻ ምሽታችን ቀን ነው። ከቡታጅራ ወደ አዲስ አበባ ጉዞ ልንል ነው ብለዋልና ሙሽዬ ደግሞ ረጅም ጤናና ይስጥልን። እንግዲህ ዛሬ ቡራ የእናቶችን ቀን አስመልክቶት እናንት የእናቶች ቀን ነበረ። እንኳን አደረሰሽ ለማለት ነው የእኔ ውድ እናት ብሎ እንግዲህ ዛሬ ከሀይሚጋ እናቱን ጠርቶ ሙሽዬን ያው ተገባብዘው እንግዲህ ዛሬ ቡራና ሀይሚ ያው ጥሩ ጊዜ አሳልፈዋል ማለት ነው። እንግዲህ ሀይሚና ቡራ ወደ ቡታጅራ ከሄዱ አንድ ወር ሆኖናል። ትናንትናም ሰርግ ነበረን። እንግዲህ ትንሽ ስለቆየን አሁን ወደ አዲስ አበባ ልነር ነው ሙሽዬ። አዲስ አበባ ከዚህ በኋላ ትንሽ ልቆይ እችላለሁ፣ ከናፈቅሽን ግን በመሀል ልመጣ እችላለሁ ብሏልና እንግዲህ ጨረቃዎች ጉዞ ወደ አዲስ አበባ ብለዋል። በሰላም ግቡልን፣ ከክፉ ነገር ሁሉ ይጠብቃችሁ እዛመዳችሁ እንግዲህ አሪፍ አሪፍ ቪዲዮዎች እንደምታደርስም እና ሀይሚና ቡራ ደግሞ እንግዲህ ቦታ ጅራ በጣም ተመችቷቸዋል። ሀይሚዬ በተለይ ማለት ነው እና ድንቡሽዬ ሆናለች ማለት ነው። እና እንግዲህ አዲስ አበባ ስር ደግሞ ቀንሳለሁ እያለች ነው። ዋናው ጤና ነው እንግዲህ ስንወፍርም ስንቀንስም ነው እና እኛ ሰዎች በዚሽ ምድር ስንኖር አንዴ ሲመቸን አንዴ ስንቀንስ አንዴ ስንወፍር ነው እና ኖርማል ነው። ሀይሚዬ ማለት ነው። ዋናው ጤና ነው። ፈጣሪ ጤናችሁን ይስጣችሁ። እንግዲህ ረጅም እድሜ ከጤና ሰጥቷችሁ ደግሞ እሙሽዬን የምታስደስቱበት ጊዜ ያምጣላችሁ ማለት ነው። እንግዲህ ስለ መላኩም ብዙ ነገር ብለዋል። መላኩ እንግዲህ ወደ 25ሺ ሰብስክራይብ በአንድ ቀን አግኝቷል። ሁለት ቀን ምናልባት ሲሆነው እንግዲህ በ48 ሰዓት 50ሺ ሊገባ ይችላል። እውነት ለመናገር እጅግ በጣም የሚያስደስት ነው። የጨረቃ ቤተሰቦች እጅግ በጣም አኩሪ ናቸው። እንግዲህ ሁልጊዜም ሀይሚና ቡራን እያኮሯቸው ይገኛሉ። እውነት ለመናገር ቃል የለኝም። ለእናንተ ደግሞ እውነት የጨረቃ ቤተሰቦች በያላችሁበት ሰላማችሁ በዚህ ትረፍ ብሎ ለእናንተም ያሰባችሁትን ተሳክቶላችሁ በስደት ዓለም ያላችሁም ያለን ፈጣሪ ለሀገራችን በሰላም ያግባን እላለሁ አሚኑ እያለሁ አሚኑ በሉ። እንግዲህ ሀይሚና ቡራ ጉዞ ብለዋል ወደ ቡታጅራ ማለት ነው። እና ጠዋት እኔ እራሱ በእንደዚህ አይነት ከሙሽዬ ጋር ሲመጡ ጠርጥር ያለው፣ በቃ ሊሄዱ ነው ቡራ ማለት ነው። ከቡታጅራ ወደ አዲስ አበባ ሊሄዱ ነው እያልኩ ነበር። በቃ እንደሚሄዱ ተናግረዋል ማለት ነው፣ ወስነዋል። ዛሬ እንግዲህ ሙሽዬ ማለት ነው ቡራን ፕራንክ ሀይሚን ፕራንክ አድርጊልኝ ብሎ ያመጣታል። ቡራን ፕራንክ ስታደርገው ነበር እና የኔ እናት ሀይሚን እንዳይከፋት አንድ ነገር ጣል ታደርጋለች። ቡራን እንዳይከፋው ቡራን አንድ ነገር ጣል ታደርጋለች። ቡራን እንግዲህ ሀይሚን ፕራንክ እንድታደርግለት ነበር ማለት ብሩክ አይሄድም ቡታጅራ ሊቀር ነው ምናምን ብለሽ በያት ብሎ ይዞ መጥቶ በቃ አልቻለችም እና በማል እየሳቀች ስለሆነ ምንም ፕራንክ ሳታደርግ ማለት ነው እና ይልቅ ስራ እሱን ነው ፕራንክ ያደረገችው ማለት ነው ቡራን ማለት ነውና የሰርጉ ምንድነው? እንዴት ነው? ምናምን ተብላም ተጠይቃ ነበረ። ስራ ሰርቷል ቡራ በጣም ደክሟል ምናምን እያሉና ሀይሚ እያሉ ነበር እና ዛሬ ግን ሙሽዬ ከልቧ እኮ አይመስለኝም የምር ማለት ስራ አልሰራም ብቅትልም እያለ ነው ስትል ነበር እና አንዳንድ ልባም እናቶች እኮ የልጃቸውን መልካም እናት ብዙ ሚዲያ ላይ አያወጡም። የምሬን ነው የምላችሁ እና በጣም የሰውን ምላት የሰውን አይን ስለሚፈሩ ልጄ እንዲህ ነው ልጄ እንዲህ ነው አይሉም የምሬን ነው የምላችሁ። አይሉም። ለምሳሌ እኔ እናቴ እንደዛ ትመክረኛለች። ልጅ አይመሰገንም ትለኛለች። እና የፈለገ ነገር እንትን ብትሉ በቃ እንደዚህ በይፋ መናገር አይፈልጉም። በቃ በሆድ ነው ይላሉ፣ በሆድ ነው የሚመርቁና ቡራ እንግዲህ ሰርጉ ላይ በጣም በቃ ራሱን እስከሚስጥ ነው ስራ ሲሰራ የነበረውና ዛሬ ሙሽዬ ስትጠየቅ ግን አረ አንዳንዴ ነው ብቅ ጥልም እያለ ምናምን ነገር እኔ ስራ ሳግዝሽ ነበር ምናምን እያለ፣ አረ የታለህና ዛሬ እኮን ያየሁ ብላ ራሱ ጭራሽ ማለት ነውና፣ ሀይሚም እንግዲህ አረ ሙሽዬ የዚው ፕራንክ ጀመረች እያለች ነበርና፣ የምር በቃ ማለት ሀይሚን ፕራንክ አድርጊልኝ ተብላ ነበርና ግን አልቻለችም ማለት በቃ ማድረግ አሳዘነቻት፣ እና ፕራንክ አላደረገቻትም። ግን በቃ ብሩ ካሄድ ምናምን ብላ ትንሽ ብላ ከዛ በቃ ማለት ነው። እና ደስ ምትል እናት ናት፣ የእውነት የምሬን ነው የምላችሁ። እና ፈጣሪ ረጅም ዕድሜ ለሙሽዬ ይስጣት። እንግዲህ የመላኩን ሰርግ አይታለች፣ ከዛ ደግሞ ያብትሽን እንድታይ እግዚአብሔር ይፍቀድ። መጨረሻም የጨረቃዎችንም ደግሞ ለማየት ያብቃተኝ እላለሁ የምር እናት ለዘላለም ትኖር እናት በጣም በቃ እንዴት ነው በዚህ ምድር የሚገልጻት ቃል የለም። የምሬን ነው እምላችሁና ፈጣሪ ለሁላችንም እናት ረጅም እድሜና ይስጥልን፣ ማለት ነው ያለነሱ ምንም ባዶ ነን። በቃ ባዶ የምር ነው። ብላቸው እና ፈጣሪ ረጅም እድሜ ይስጣቸው። የምር እና እንግዲህ ዛሬ ቡራ እናቱን ሊለይ ማለት ነው እና በሳሙን ጋብዟቸዋል። በቃ ባህሚፊት ምናምን እያወሩ ነበርና እንደዛ በቃ መለየት እኮ ግን ከባድ ነው። የምሬን ምላችሁ ቅርብ ለቅርብ አሁን ቡታጅራ አዲስ አበባ በጣም ቅርብ ነው እና፣ ግን አብራችሁ ሰንብታችሁ ምናምን እንደዚህ ሲሄዱ ከባድ ነው እንግዲህ አለን። እኛም በስደት ማለት ነው እና እናቶቻችን ተሰናብተን ስንሄድ ቆረጥ ብለን ማለት ነው። የምር ግን በስደት ዓለም የምትኖሩ የምንኖረው ማለት ነው ብዙ እንዳትቆዩ ማለት በቃ ብር ማለት ነው። የፈለገ ቤት ብትገዙ መኪና ብትገዙ ምንም በቃኛ አትሉም። ሶ ምንትንም የመኖሪያ ቤት ካላችሁና የሆነ የምትንቀሳቀሱበት ትንሽዬም ነገር ካለቻችሁ በቃ ብላችሁ ወደ ሀገር